ከአላህ ጋር አብሮ ሲሆን ከአላህ ዚክር ጋር ከአላህ ቁርአን ጋር አብሮ ሲሆን የሚሰማውን ኡንስ ማግኘቱ ከአላህ ጋር አብሮነትን መሰማት መቻሉ ይህ ትልቅ የሆነ ቅያሬ ነው ያለው። ሁለተኛው ወጡማን ወጡማኒዩ ቀልቢ ቢሂ በአላህ ሱብሃነሁ ወተዓላ ቀልቡ መረጋጋቱ፣ አላህም በማግኘቱ ቀልቡ መረጋጋቱ

እንግዲህ አላህ ተባረከ ወተዓላ አንድን ነገር አንድ ሰው ለእሱ ብሎ ሲተው የተሻለን ይቀየርለታል ነው የምንለው፣ የተሻለን ይቀይርለታል። ይህ ብዙ ማሳያዎች ሐዲስ ላይ ቁርአን ላይ እናገኝላቸዋል። ከነዛ ውስጥ አንዱ የነብዩላህ ሱለይማን ታሪክ ነው። ይህንን ረውዘቱል ሙሒቢን የሚባለው ኪታባቸው ላይ እሳቸው አንስተዋል። አላህ ስብሐነሁ ወተዓላ ቁርአን ላይ ይዘክሮታል። ሱረቱ ሳድ አላህ ኢዘ ዑሪዳ አለይሂ ሶፊናቱ ልጂሃድ ጥሩ ጥሩ የሚባሉ ፈረሶች ተመርጠው በጣም በሺዎች የሚቆጠሩ የጂሃድ ፈረሶች ቀርበውላቸው ነበር። አሽይ ላይ ከዓሱር በኋላ እና ዓሱርን፣ እነዛን ፈረሶች ለጂሃድ እየመረጡ እያዘጋጁ ባሉበት ጊዜው አልፏቸዋል ነቢዩላህ ሱለይማን። በዚህ የተነሳ ሁሉንም ወደ እኔ መልሷቸው ብለ ፈረሱን ካስመለሰ በኋላ ሁሉንም ቀልቷቸዋል ይላል። እንግዲህ ቁርአኑ መስሐ በሚል ገልጾታል። ምን ማለት ነው የሚለው ወለቦች ጋር የተለያየ አባባል አለ። ከዛው ውስጥ አንዱ ፈረስ ይበላሉና በነሱም ሸሪዓ እንደዚሁ፣ በሱለይማንም ሸሪዓ እንደዚሁ ይበላል ማለት ነው ብለዋል። ባቡ አህለ እንደው ባከነ እንዳልል ማለት ነው። እነዛን ፈረሶች ለአላህ ብሎ ሰደቃ አድርጓቸዋል ማለት ነው። እንዳል እንዳለ አርዶ ሰደቃ አድርጓቸዋል፣ ሰጥቷቸዋል። እነዚህን ፈረሶች ያረደበት እና ለጂሃድ ያዘጋጃቸውን የሰለጠኑ ፈረሶችን ወደ ሰደቃነት የቀየረበት የነሱ ሥጋቸው ሰደቃ ተደርጎ እንዲከፋፈል ያደረገበት ምክንያት ምንድን ነው ተብሎ ሲባል፣ ሶላትን አስመለጡት። ሶላትን በማስመለጣቸው ምክንያት ይህንን ወሰነ። ነቢዩላህ ሱሌይማን አላህ አዘወጀል ታዲያ ለእሱ ቅያሜ ምን

ከሰላተ ለዓስር ያዘናጉትን ፈረሶች በወጋቸው ጊዜ እንግዲህ በወጋቸው አሌላይ ሞ ወግቶ ጥሏቸዋል ነው የሚሉት። የተሻለ የሚባለውን ገለጻ ቅድም ገልጽ ያለው ሐታ ጋባቲ ሸምስ ፀሐዩ እስከጠለቀችበት ድረስ ሰላተ ለዓስርን መስገድ ስላልቻለ በዛ ስለጠመዱት እና እነዚህን ሹቅል ያደረጉትን ፈረሶች ባስወገደ ጊዜ

ወያርዙቁሁ ሚን ሀይቱ ላይ ተስብ ይህንን እራሱ ያለበት እራሱ ምስጢር መሰ ሱረት ጠላቅ ላይ ሆኑ ደሞ ይ ለምንድነው ይህን የምለው ጠላቅ ላይ ብዙ ጊዜ ሰዎች ሲለያዩ በቃ ከዛ ዱንያ ውጭ ከዛ ቤት ውጭ ቤት ያላችሁ አይመስላችሁም? ከዛ እቃ ውጭ ከዛ ቁሳቁስ ውጭ ከዛ ደሞዝ ውጭ ከዛ ነገር ውጭ የሆነ መኪናም ካለ ከዛ ነገር ውጭ ሌላ ነገር ያለ

ይረዝቀዋል እያለ አላህ ስብሐነሁ ወተዓላ ይነገር፣ እና ለአላህ ብሎ መተው ማዕስያ ነው። አንድ ሰው ለምዶበት ሊሆን ይችላል። ያደገበት ቢያ ሰዎች ያደጉበት ማህበረሰብ ያደጉበት አስተዳደግ ተጽዕኖዋል። ስለዚህም ባደገበት ማህበረሰብ ምክንያት፣ ባደገበት አካባቢ፣ ባደገበት ቤተሰብ ምክንያት፣ የተማረበት ትምህርት ቤት ምክንያት፣ የመሳሰለ አንድ ሰው የተለያዩ ፈሳዶች ላይ ሊወድቅ ይችላል። ጓደኞች ቀላል ነገር አይደለም። ጓደኛ ለዛ ነው አረቦቹ ምን ይላሉ? አሳሂቡ ሳሂብ ይላሉ። ጓደኛ ማለት ጎታች ማለት ነው። ጓደኛ ማለት ወደ አንድ ነገር ጎትቶ የሚያስገባ አካል ማለት ነው። ለዚህ ነው እኮ ነብዩ መሐመድ አለይሂ ሰላቱ ወሰለም ብዙ የሚቀበላቸውና ስለሳቸውን ጥሩ እርዳታ የነበረው ጥሩ ግንዛቤ የነበረው አጎታቸውን መጨረሻ ላይ እንዲመለስላቸው ዲን እንዲይዝላቸው በጣሩ ጊዜ በኩፍር ላይ ለመሞቱ ትልቁ ሚና የነበራቸው ጓደኞቹ ናቸው። እዛ በቦታው ላይ ሆነው መንበላው ይሉታል፣ ሰውየውን ተልቀቡ ን ሚለት አቢከ አብዱልሙጠሊብ የአባትህን የአብዱልሙጠሊብ መንገድ ትተዋለህ ይሉታል። በዚህ የተነሳ በዛ ወንጀል ሊወድቅ እና ጭራሹ እስከመጨረሻው ድረስ የአላህን ረህመት በሰፊው የሚያገኝበትን ትልቁን ኢስላምን ላ ኢላሃ ኢለላህን እንዲያጣሆኗል። ሰ ስለዚህም ያደግንበት አካባቢ፣ የተማርንበት ትምህርት ቤት የነበሩ ጓደኞች፣ እነዚህ ሁሉ የክፉም ይሁን የመልካም ተጽዕኖዎች አሏቸው። መልካም ከሆኑ ጥሩ የሆነ ነገር ይዘን የምንወጣባቸው የነሱ ተጽዕኖዎች ያርፍብናል። መጥፎችም ከሆኑ እንደዚህ ነው። እነዚህን ነገሮች ውስጥ አንድ ሰው አልፎ ዛሬ ላይ ለመስተካከል ጥረት ቢያደርግና የተወሰነ ያህል ቢሞክር አላህ ረጅም ነው። አላህ ስብሓነሁ ወተዓላ የተሻለን ይሰጠዋል። የተሻለን ይሰጠዋል ተብሎ ሲባል ብዙ ደግሞ ማሳያዎች አሉ። አንድ ሰው ማዕስያን በመተው ብቻ የአላህ አላህ ተባረከ ወተዓላ ትልቅ ወልይ መሆን ይችላል። ማዕስያን በመተው ብቻ የአላህ ትልቅ ወዳጅ መሆን ይችላል።

የሆነ ሸለቆ ውስጥ እንዲጠጉ ዝናብ አስገደዳቸው፣ ምሽት አስገደዳቸው ይላሉ። ዝናብ ዘነበ፣ ምሽት ነው፣ መጠለል አለባቸው። ወደ አንድ ሸለቆ ዋሻ ውስጥ ተጠለሉ። እንግዲህ ይሄ የተለያዩ የሆኑ ድንጋዮች ምኖች ያሉበት ቦታ ነው። እነሱ ከገቡ በኋላ ደግሞ አንዱ ድንጋይ ተንሸራተተና

ከዚህ መከራ ውስጥ ማንንም የሚያወጣችሁ የለም ተባባሉ። ከዛ የሁለቱን እንተውና የአንዱን ሰውዬ ነው የምናነሳው እኛ ከርዕሳችን ጋር አብሮ የሚሄደው። ሁለቱም ዱዓ አደረጉ። ሶስተኛው ሰው ዱዓ አደረገ። ሶስተኛው ሰው ዱዓ ሲያደርግ ያ አላህ፣ እኔ በጣም የምወዳት የሆነች ማንም ሰው አንድ ወንድ ልጅ ሴት ልጅ ወደደ ቢባል እድግ ውዴታ አለ ተብሎ የሚባል እኔ ጋር የነበረው ለዚህች ሴት እንደው የአጎቴ ልጅ ናት እና የአጎቴ ልጅ መወደውን አይነት ውዴታ ማንም ሰው ሲወድ አይቼ አላውቅም። እዛም ለሐራም ስፈልጋት ቆይቼ ይላል፣ ለሐራም ስፈልጋት ቆይቼ። ሐራም እንግዲህ ሲፈልግ አንድ ሰው ብዙ ብዙ መቆየት ራሱ ስንት አይነት ጣጣ እንዳለው ይታወቃል። በሐራም ውስጥ ነው የሚቆየው። ይሁን ጊዜ እይታውን ንክኪቱም፣ ወሬው ሁሉ ነገር በዛ አይነት ቆይቼ ይላል መጨረሻ ላይ ችግር ደረሰባትና በችግሯ ምክንያት ይሄን ያህል ገንዘብ ከሰጠህኝ አብሬ ካንተ ጋር ሆናለሁ ብላ አለችኝ ይላል እሷ ለችግሯ ለመከራዋ ስትል ይህንን ስታመቻችለት ምን አደረገ ይህንን ገንዘብ እሰጥሻለሁ ብሎ አገለለባት ከዛም አንድ ሰው ከባለቤቱ የሚቀመጠውን መቀመጥ በተቀመጠ ጊዜ ሰውየው ምን ባለ አለችው እች ሴት እ ኢተቅላህ ወላ ተፍዐል ፋትም፣ አላህን ፍራና ይህንን ለአንተ የማይሆን ቀለበት አታጥልቅ ብላ አለችኝ ይላል። እዛ ከእሷ ላይ ተነሳ። እሷ ከማንኛውም ሰው የበለጠ ወደ እኔ የተወደደች ሰው ሆና ሳለ እና ጌታችን አላህ ወይ አለ። በዚህ ጭንቀት ውስጥ ሆነው አሁን እኛ ቋጥኝ ውስጥ ሆኖ የሚያደርገውን ዱዓ ነው እያነሳን ያለነው

ትልቅ መቃም ነው፣ ትልቅ ደረጃ ነው፣ ትልቅ መንቀብ ነው፣ ትልቅ ደረጃ ነው እየተነገረን ያለ። ስለዚህ ለአላህ ብለን ብንተዋቸው የለመደብን ነገሮች፣ አንዳንድ ነገሮች እንግዲህ ጥቃቅን ነገሮች ብዙዎቻችን ጋር አሉ። አንዳንድ ደግሞ ወጣ ያሉ ነገሮችም ደሞ የተሳተፍን ይኖራል። ሁሉም እንግዲህ ራሱን ያውቃል፣ አላህ ሱብሓነሁ ወተዓላ ከሱ በላይ ደግሞ እሱን አላህ ያውቀዋል። ያን ሰው ወደ አላህ ሱብሓነሁ ወተዓላ ተመልሶ ሁሉም ያለበትን ሀለት ቢያስተካክል። አላህ የተሻለን ጣዕም ይሰጠዋል። ከሁሉ በላይ ደግሞ ቅድም እንደጠቀስ ነው የኢማንን ጣዕም ማግኘት የመሰለ የዲንን ውዴታ ማግኘት የመሰለ አላህ የሚቀይርልን ነገር የለም። አንድ ሰው በማዕስያ ከመርካት በማዕስያ ከመታለል፣ አላህ ቀይሮለት ሌላውን የዱንያውን መሰጠቱን የተለያየ ነገር ተተናው አላህ ሱብሓነሁ ወተዓላ የዲንን ጣዕም